ሰላም ሰላም፣ ዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህን ቪዲዮ ላይክ አድርጋችሁ ጀምሮ ለቻና ላይ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልሰዳችሁ። መልካም ቆይታ። ደግሞ እንደሚቀጣ ሰው ዲክላይን አይደለም ይወድሽ ሁላ ያስገባችኞች ቤዛን መቅጣት ፈልጋለሁ ያለኝ ሰው አለ ግን ለመነችኝ

ትሪፕላችን ጠቀመው ማኪ እኔ ቆንጆ ቴንክ ዩ በጣም ቴንክ ዩ። ልቧን ች ት ደገመች አሁን እንኳን ተስጠች፣ ችግር የለውም ቅድም ነበር የከፋኝ። ምን? ልቧን ስለሰጠች የከፋሽ? ታርጌት እየሞላ ነው አሁን። እሷ ጋ እኔ ጋነ ሰው እሷ ጋ ነሰው እኔ ጋነ ሰው እሷ ጋ ነሰው ደብል ነው። ደብላችንን እንጠቀመው ጋይስ ሁለት ሰው ነው አንድ አንድ አንድ አንድ

ውድ ቤተሰቦች፣ ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። የትኛውን ሲ

እኔ ሳኩኝ ይሁኑ። ለምንድን ነው የሳቀው? ለምንድን ነው የሳቀው? እኔ ጭጫዋ ሲስተር እያየችው ነው። አላየሁትም። ሲኑ ሁላ መጀመሪያ፣ ከዛ ድምታችን እየሰማሁ እሷም እየሳቀች ነው፣ እኔም የሳኩኝ ነው ማለት ነው። ከዛ ጭራሽ ተጠግቼ ሳይሽ ምን እንደመጣልኝ ታውቂያለሽ? ልሳምሽ እያልክ ምናምን እምትይኝ

በጣም ጣስ ነው እሱ ጣስ ላይ እኮ ሀያ አንድ ሺህ ነበረ።

አንቺ ቀና በይ፣ በእናትሽ አታቀዝቅጅ። ይቅጡንና እንቀጣችኋለን። አረ ቅጡን እና ነው ፍቅር፣ በእናትሽ አሁን አንድ እንስማማት። በቃ እኔና አንተ ፈረጃችሁ ማጣ የለውም።

ሰው አንድ ሰው ላስገባ፣ የምታውቁት ሰው የለም? ገብ ላይ ነች።